እያስገመትኩ ነው። ምኑ ቤቱን ነው፣ ስንት እንደሚሸጥ ይሄ ቤት እኮ አይሸጥም። እሱን እኔ ብወስን አይሻልም? አቆይ ከዚህ የተሻለ ገሰሽልኝ። እስኪ እናያለን፣ ቤቱ ምን ያህል ብር እንደተገመተ እነግርሻለሁ። አሁን መረርኝ። ኖር ያታውሪ ቆይሻውን ሄዱ። ብትመጣ ምንድነው ማረቃት? ምንም አታረግም። ለሷ አትስቅር። ጭራሽ ከኔም ጋር ተጣልታ፣ እሷን አስቀይማት፣ ሌላ ችግር ይፈጠራል። አካውንት ላይ ያለውን ብር ሳላሳግድብህ ግማሹን ትሰጠኛለህ። አረ ልስጥሽ እንዴ! እሺ አንቺ እስከ ቤቱ ሳታከፍኝ እሱ እንኳን እያማራ ይቀራል። የሆነ ነገርም አለ፣ ምንም እንዳትይ። ምንም አንተ እኔን ነው እንደዚህ የምትናገር? ቆይ፣ ለምን ደው ማይፈሩት? ለምን ደው ማይደነግጡት? አባረረች ለምን አላሉ? ጭንቅላት ቢኖርሽ ነበር እሱን የምታስቢው፣ ግን የለም። ይሄ በቃ ነግራታል። ንገራት። ይቅርታ አባይ፣ ችግር የለውም። ቆይ ብናገር፣ ምን የምትል ይመስላል? አላውቅም ያንተ ታምረኛ ናት። አንተም እኮ እንደ መጥፎ ነው የምታየኝ። የኔ ምን ይጠቅምሻል? ራስሽ ራስሽን ታውቀው አይደል? ብዙ ባታናግደኝ ጥሩ ነው። በመጀመሪያ እንዲህ ባታናግደኝ ጥሩ ነው። የባልሽ አባት እንጂ ጓደኛሽ አይደለሁም። አንድ ሳምንት ተረጋግተሽ ቆይ፣ ከዛም ማውራሽ ጉዳይ አለ። ልታውራኝ የፈለግከው ነገር አሁን አውራኝ። አይ አልችልም። ስለማልችል እኮ ነው። እስከዛ ግን ታገሽ። ከሄዱ ጋር ሆናችሁ መንገድ ላይ ተናችኋል። አባዬ ጋር መታነብር ሸኟት። ቆይ ችግር አለ። ችግር የለውም። ግን በቃ ዳንኤል ለካ እንደዚህ ወረድ አስተሳሰብ ነው ያለ አንተ ባለጌ አብሽ አብዙ እንፋታ። ስለ እንደምትወሰልትብኝ እርግጠኛ ነበር። ሰምኛለሽ። አባዬ እንደሚፈልገው ድል ያለ ሰርግ ደግሼ አገባ። እሱ እያማረ ይቀራልሽ። ብቻ አንቺን ልፍታሽ፣ እሱን አሳይሻለሁ። ረሳሁ እንደ የቤት እኮ የእኔ ነው። ከእና አባት መንቅር ያስወጣሃለሁ። ካሌብን ይጎዳዋል ብለሽ ያሰብሽውን ነገር ሁሉ አለ እኔ እንግዲህ ትጀምር ምንም አላደርግልህም። አትዘዛት አውቃለሁ። ብዙ ነገር አለ። ምን ምን አድርጌያለሁ? ሴቶች ትልቁ ደካማ ጎናችሁ የፍቅረኞቻችሁን ችግር ሲያሳያችሁ መጀመሪያ የምትጣዱት ካሳያችሁ ሰው ጋር ነው። እኔ እንደዚህ አይነት ሴት አይደለሁ። አላማ አለኝ። አሁን ቤት ገብቼ አስወጣቸውና አሳያለሁ። ደስ እንዳለሽ። ግን ቅድሚያ የራስሽን ሻንጣ አዘጋጅ። በስተመጨረሻም በስተ የተፈራው ቀን ደርሶ ኤደን ወደ ቤት መታለች ማለት ነው። አሁን ደግሞ ቲና ስታያት እቺ ልጅ ማነች ምን ልታረግ መጣች ብላ መጠየቁ አይቀርም። ያው መጀመሪያውኑ መንገድ ላይ ከካሌብ ጋር ስላየቻት እኔ ከዚህ ቤት ሳልወጣ ወይ ደግሞ እኛ ፍቺ ሳናደርግ ጭራሽ ቤት አመጣሃት በሚለው አሁን ሁሉንም ከዚህ ቤት ውጡልኝ ማለቱ አይቀርም። ወደ ቤትም እየመጣች የነበረው ሁሉንም ከዚህ ቤት ጠራርጌ አወጣችኋለሁ እያለች ነበርና አሁን ደግሞ እሷን እዛ ጋር ስታያት የካሌብ ፍቅረኛ ስለምትመስላት ከዚህ ቤት ውጡልኝ ብላ እነሱን ማባረሯ አይቀርም ማለት ነው ዳኒ መጀመሪያ ላይ ለኤደን የነገራት ቲና እህቴ ናት፣ እሱ ደግሞ የእህቴ ባል ነው ብሎ ነበር የነገራትና ኤደንም እዚጋ ጋር እውነቱን ማወቃ አይቀርም ማለት ነው። እሱ አሁን ምን ሆና ነው የፍቅረኛ የእህት ብላ ስትጠይቃት ቲና እዛጋ የምን እህቱ ነኝ ወይ ደግሞ የሆነ ነገር ማለቷ ስለማይቀር ሁሉም ነገር እውነቱ የሚወጣበት ቦታ እዚጋ ይሆናል ማለት ነው። ኤደን እስከ ዛሬ ድረስ ስለ ዳኒ ምንም የምታውቀው ነገር የለም። ያው እሱ ያገባኛል ወይ ደግሞ ወደፊት አብረን እንኖራለን ብላ ነበር እሱን ስትጠብቆ የነበረው እንጂ እዛ ቤት ምን ሊሰራ እንደመጣና ምን እያደረገ እንዳለ እስካሁን የምታውቀው ነገር የለም። እዛም ነው ዛሬ ወደ ቤት እንሂድ፣ አባባ ናፍቆኛል፣ እቤት ልሂድ ስትለው አይሆንም እኔ የሚሄድበት ጉዳይ ያለኝ ብሎ እሷ ብቻዋን ወደ ቤት እንድትሄድ አድርገና እዛ ጋር ደግሞ ከቲና ጋር እንዳይገናኙ ቲናን መንገድ ላይ ጠርቷት ምሳል ጋብዚሽ እስቲ አብረን ብቻችንን ፈታ እንበል ብሎ ይዟት ሄዶ ሁለቱም እንዳይገናኙ ማለት ነው። አሁን ደግሞ ኤደን እዚህ ጋር የመጣችሁ ለሱ ሰዓት ነገሮ ለሱ ሰዓት ደውል ነበር ሽማግሌው የካሌ በባት እስኪ ወደ ቤት እንሂድ፣ ቡና እንጠጣለን ብሎ ወደ ቤት በወሰዳት መሰረት ነው እሷ እዛ ቤት የመጣችው። ዳኒ ደግሞ ስለዚህ ጉዳይ ምንም የሚያውቀው ነገር የለም። ለዛም ነው ምንም ሳይመስለው ከቲና ጋር ወደ ቤት የመጣና እዛ ፍለፊት የተገናኙ ማለት ነው። መጀመሪያውኑም እዚያ ጋር ቁጭ ብሎ እነሱ ሳይመጡ ሽማግሌው የሆነ ነገር ሊነግራት አስቧል። እናንተ ሴቶች ስትባሉኮ የሆነ ፍቅረኛችሁ የሆነ ነገር ካለበት ስለሱ እውነት የሆነ ሰው ከነገራችሁ መጀመሪያ ቀድማችሁ ከፍቅረኛችሁ በፊት ያን ሰው ነው የምትጣሉ ብሎ የሆነ ነገር ሊ ልናግራ ትፈልጓል። ግን ኤደን እኔ እንደዛ አይነት ሰው አይደለሁም፣ ነገሩኝ ወይ ደግሞ ቃል የገባችሁለትን ብር እንደማትሰጡት ነገሩት። አሁን ኮሱ ያንን ብር ተስፋ አድርጎ ነው ዛሬ ነገ እያለ ጊዜን እያቃጠለ ያለው። እኔ ጊዜን ማቃጠል አልፈልግም፣ ቶሎ አግብቼ ልጆች መውለድ እፈልጋለሁ ብላ ይሄንን ነገር እያወሩ ነበር። እዛ ጋር ካሌብ፣ ቲናና ዳኒ ወደ ውስጥ የገቡት ማለት ነው። ቲና ደግሞ ዛሬ ሁሉም ሰው ላይ በጣም ተቀይራለች፣ በጣም ቸኩላለች። ዳኒም እንዳለው ገና ቤቱ በእሷ ስም ከሆነ ራሱ ገና 15 ቀኑ ነው። በ15 ቀን ውስጥ ደግሞ ሁሉንም ሰው ውጡልኝ ለማለት እፈልጋለች። መጀመሪያ ግን ከካሌብ ጋር ፍች እያለች ነው አጣድፈዋለች፣ ካሌብን ግን ደግሞ ካሌብ ምንም አልመሰለውም። እሺ በቃ ደስ ይለኛል፣ እንደውም ቢፈጥንና ብንፋታ ደስ ይለኛል ብሎ ሲነግራት ይሄ ነገር ራሱ ጥያቄ ፈጥሮባታል። እናም ደግሞ ለአባቱም ለካሌብም ከዚህ ቤት አባራቸዋለሁ ወይ ደግሞ ቤቱ ራሱ ዞር ዞር እያለች ፎቶ ታነሳለች። ቤቱን ማስገመት አለብኝ፣ ቤቱን መሸጥ ፈልጋለሁ ብላ ስትነግራቸው እዛ ቤት ያሉት ሁሉም ምንም አልመሰላቸውም። ረጋ ብሎ ነው የሚያወራት። ይሄ ነገር ራሱ ጥያቄ ፈጥሮባታል። እንዴት ነው ተረጋግቶ የሚያወሩት? እኔ ኮ ከቤት አስወጣቸዋለሁ ወይ ደግሞ ቤቱን እሸጠዋለሁ ስላቸው ምንም አይመስላቸውም ረጋ ብሎ ቁጭ ብሏል ብላ የሆነ ነገር እንዳለ ጠርጥራለች። ዳኒንም ትጠይቀዋለች ቆይ ምን ሆኖ ምን አዲስ የተፈጠረ ነገር አለ ንገረኝ ብላ ብትጠይቀውም ዳኒ ደግሞ ሊነግራት አልቻለም። እስኪ አንድ ሳምንት ታገሽና ከዛ በኋላ እውነቱን ትደርሽበታለች ብሏታል ማለት ነው ዳኒ ያው ምናልባት ሽማግሌው ብሩን ከሰጠኝ በሚለው ነው በዚህ አንድ ሳምንት ውስጥ ሽማግሌው ብሩን ካበደረው በኋላ ከዛም በኋላ እሷ እውነቱን ትወቅ ወይ ደግሞ እሱም ሊነግራት ፈልጎ ይሁን ባናውቅም ማለት ነው አንድ ሳምንት ብቻ ጠብቂና እውነቱን ትደርሽበታለች ብሏታል። ግን ቲና በጣም ቸኩላለች። እዛ አንድ ሳምንት ራሱ መጠበቅ አፈልግም እሷ አሁኑ ኑ ዛሬው ኑ ከዛ ቤት እንዲወጡላት ትፈልጋለች። እናም ደግሞ ካሌብን ፍቺ በጠየቀችው ማግስት ውጭ ላይ ከሌላ ሴት ጋር ማየቷ ራሱ በጣም አናደታል። እናም ደግሞ ከሱ አካውንቱ ላይ ያለውን ብር ራሱ መካፈል ትፈልጋለች። አካውንት ላይ ያለውን ብር አካፍለኝ፣ ህግ ቦታ ሳንሄድ እያለች ነው። እሱ ደግሞ ቀደም ብሎ ነገሩን እያወቀ ራሱ እየጠየቃት ያለው አንቺም ከቤቱ አካፊኝ ነው። አሁን ቤቱን ሸጣሉ ስላለችው አንቺም ከቤቱ አካፊኝና እኔም ገንዘቡን አካፍልሻለሁ፣ እዚሁ እንስማማ ብሎ እድል እየሰጣት ነው። እሷ ምናልባት ፍቺ ከተፈጸመ በኋላ ራሱ ብትለም ሆኜ እግሬ ላይ ወድቀሽ ራሱ ብትለምኝኝ ወደኋላ አልመለስም ብሎ ደጋግሞ ቢነግራትም እሷ ግን እዛ ጋር በሁሉም ነገር በጣም እርግጠኛ ስለሆነች ቤቱ በእጅ ነው ስላለች የወደፊት ህይወቷ በቃ ከዳኒ ጋር ያማረልኝ ይሆናል ብላ ስላሰበች ምንም ወደኋላ አልመለስም፣ አንተ ራሱ ብትለምነኝ ወደኋላ አልመለስም እያለች ነው። ካሌብ ግን እዛ ጋር እያሹፍባት የመጨረሻሽ ውሳኔ ይሄ ነው በቃ እድል ብሎ ጠይቋት የሄደው ማለት ነው። እሷ ግን ይሄ ይሄ ራሱ ጥያቄ ፈጥሮባታል። ሲያወሯት፣ የሆነ ነገር ሲያናግሯት፣ ሲጠይቋት ራሱ ረጋ ብሎ ተረጋግቶ ነው የሚጠይቋት። እሷ ግን በነገሮች እርግጠኛ ብትሆንም እነሱ ከዛ ቤት አወጣለሁ ብትልም የሆነ ነገር እንዳለ ጠርጥራለች ማለት ነው። ግን ዳኒ ሊነግራት አልፈለገም። ያ ነገር ምን እንደሆነ፣ ለምን እንደዚህ እንደሆኑ አልነገራትም ማለት ነው። እሱ አሁን ላይ እሷን እያላት ያለው ከቤት አስወጣችኋለሁ፣ አባረራችኋለሁ ስትለው አንቺ ቀድመሽ እንዳትወጪ ይላታል። እናም ደግሞ እነሱ ሻንጣችሁን ያዘጋጁ እነግራችኋለሁ ስትለው መጀመሪያ ግን አንቺ ቀድመሽ ሻንጣሽን አዘጋጂ፣ አንቺ እንዳትወጪ ብሎ ሲላት ራሱ እንዴት ነው መውጣው፣ ከራሴ ቤት ወዴት ነው መውጣው ነው ምትለው እንጂ ለምን እንዲህ አለ፣ እንዴት እንደዚህ ሊናገር ቻለ ብላ ቆም ብላ ማሰብ ራሱ አልፈለገችም። እሷ አሁን ላይ በጣም ተኩላለች ያው ከዳኒ ጋር እንኖራለን ወይ ደግሞ ቤቱን ሽጠን እያለች ነው እየፈለገች ያለችው። ለነገሩ ቤቱን ለመሸጥ ነው። እናም ማስገምታለች። ያንን ነገር ደግሞ ለዳኒ ነግራዋለች። ዳኒ እሷ የምታወራው ነገር ሁሉ አይዋጥለትም። ሊነግራትም ፈርቷል እዛ ጋር ሽማግሌው ስላስፈራው ይህንን እውነት ለሷ ከነገርካት ብሩን ታጣለ ብሩን አታገኝም። ብሩ ደግሞ ይቅርብኝ የምትል ከሆነ ሄድና ንገራት። ያ ያንተ መፍት ነው። ብሩን ካጣ በኔ አትዘንብሎታል ማለት ነው። ዳኒ ደግሞ ያንን ነገር ማጣት አይፈልግም። እዛ ጋር ያቺን ብር ራሱ ብድር አግኝቶ ከኤደን ጋር ተጋብቶ መኖር ስለሚፈልግ ያቺን ነገር ማጣት ስለማይፈልግ እዚህ ጋር ይህን እንደሚስጥር ይዟል። እዚህ ጋር ደግሞ ቲና በጣም ቸኩላለች። በሁለቱ መሀል በጣም ተቸግሯል ማለት ነው። እሱ ሌላ ነገርም አሁን ላይ እሱን በጣም እያሳሰበውና እያስጨነቀ ያለው ያኔ ቲና ምሳ ጋብዝሻለሁ የሆነ ቦታ እንሂድ ብሎ ምሳ ጋብዟት ወደ ቤት እየሄዱ በዛ በኩል ደግሞ ካሌብ ኤደንን እየሸኛት መንገድ ላይ አይቶ ነበርና ያ ነገር በጣም አናዶታል እዛጋ ለቲና እንደተናደደ ነው እንጂ ያስመሰለው ዛጋ ነገሩ በጣም ቢያናደደውም ዋጥ አርጎ ነበር የሄደውና ካሌብን መንገድ ላይ አግኝቶ ጠይቆታል ምን ለማድረግ አስበ ነው ምን እየተካሄደው ነው እዚጋ ብሎ ከፍቅረኛው ጋር ከኤደን ጋር ስላየው የሆነ ነገር እንደጠረጠረና ያ ነገር ደግሞ በጣም እንዳናደደው ነግሮታል ግን ካሌብ እዚጋ ምንም ያሰበው ነገር የለም እሱ እስከዛሬ ድረስ እዛጋ ኤደንን አገባለው ከሷጋ እኖር አለው ብሎ ያሰበው ነገር የለም ይሄ የአባቱ ሀሳብ ስለሆነ እሷን፣ ያው ቤት ስለመጣች እንደ እንግዳ ነው እስከ ተወሰነ መንገድ ሸኝቷት ወደ ቤት ተመልሶ ማለት ነው። ዳኒ ደግሞ እዚህ ጋር እሱ የሚያደርገው እሱ ሚስቱን ስለቀማ፣ እዛ ጋር ደግሞ ካሌብ እኔ እሱ ላይ ያደረግኩትን ነገር እሱ እኔ ላይ ያደርጋል ብሎ ስለፈራ ፍቅረኛዬን ይቀማኛል ብሎ ፈርቷልና ይሄን ነገር ሲጠይቀው ግን ካሌብ በጣም ተናዶበታል። እኔ እንዳንተ ባለጌ አይደለሁም እኔ እንዲህ እንደዚህ የምታስበኝ እኛ ቤት ስትመጣ ነው የሸኘኋት ብሎ በጣም ተናዶባታል። ወደ ቤት ሲገባም ደግሞ ቲና ሳሎን ቁጭ ብላ ነበርና እሷ ደግሞ የተቆጣችው የተናደደችበት ውጭ ላይ ከሴት ጋር ስታየው ነው ጭራሽ ኔፍቺ በጠየቁ በማግስቱ ከሌላ ሴት ጋር በፊቱንም ድሮውኑም እየማገጥክብኝ እንደነበረ ጠርጥር ያለው ብላ እዛ ጋ ስትቆጣ እሱም የሆነ ፍንጭ ሰጥቷታል። እዛ ጋ እሷና ዳኒ እህትና ወንድም እንዳልሆኑና እሷም ከዚህ በፊት የሆነ ነገር ስትሰራ እንደነበረ ብዙ ነገር ሰርተሻል፣ እሱን አውቃለሁ ብለታልና እዛ ጋ ቲና ደንግጣለች። ብዙ ነገር ሰርተሻል፣ እሱን አውቃለሁ የሚለው ቃል ምናልባት ከዚህ በፊት ሳደርግ የነበረውን ነገር፣ አባቱ ላይ ሳረግ የነበረውን ና ከዳኒ ጋር የምናደርገውን ነገር አውቆብኝ ይሆን እንዴ በሚለው ነበር እዛ ጋ ብዙ ነገር አድርገሻል ማለት ምን ማለት ነው ብላ እዛ ጋ እየጠየቀችው ብዙ ነገር አድርገሻል ማለት ምን ለማለፍ ፈልገ ነው ብላ እዛ ጋር ጠይቀዋለች። ግን ካሌብ እዛ ጋር ምንም ግልጽ ሊያደርግላት አልፈለገም። እናም ደግሞ ስለ ዳኒና ስለ እሷ እህትና ወንድም አንመስልህም እንዴ ስትለው እሱ የራሳችሁ ጉዳይ ስለናንተ አይመለከተኝም፣ ግን እኔን ተወኝ ብሎ እዛ ጋር ጥሏት የወጣው ማለት ነው። ይሄ ይሄ ራሱ እንደ ፍንጭ ሊሆናት ይገባ ነበር ቲና። በአንዳንድ ነገሮች እሷ ተቻክሏት እንደዚህ የሆነ ነገር አድርጋለሁ ቤቱን ይሸጣለሁ ፍቺ ይፈልጋሉ ብላ እዚህ ጋር እነሱን ስታጣደፍ፣ እነሱ ደግሞ እንደዚህ ረጋ ብሎ ምንም ሳይመስላቸው በአንዳንድ በንግግራቸው መሀል የሆነ ቃለት ፍንጭ ሲሰጧት ራሱ እሷ ያንን ነገር ልብ ብላ አዳምጣ ምን ለማለፍ ፈልጎ ነው ለምንድን ነው እንደዚህ ያሉ ብላ ያንን ነገር ማጤን አልፈለገችም። ግን እሷ የሚታያት በቃ እነሱን ከዛ ቤት አባሪ ያስወጣቸዋለሁ፣ ቤቱ የራሴ ነው፣ ከፈለኩ እሸጠዋለሁ፣ ከፈለኩ ደግሞ ከዳኒ ጋር እኖርበታለሁ ብላ እያሰበች ነው ማለት ነው፣ አሁን ላይ ሊሆን የሚችለው አሁን በስተመጨረሻ ባየናት ቦታ ላይ የሁሉም ሰው እውነት መውጣቱ ስለማይቀር መቼ መውን ቲና እዚህ ጋ ስለምትናደድ ስለማትናደድ የዳኒንም እውነት እዛ ጋ ትረዳለች። ዳኒ ከኔ ጋር የነበረ ለካ ሌላ ፍቅረኛ ነበረችው የሚለውን ነገር እዛ ጋም ስለምትረዳ ዳኒንም ጨምሮ ሌሎቹንም ከራሴ ቤት ውጡልኝ ማለታቸው አይቀርምና፣ ይሄ ነገር ደግሞ እሷኑ ቶሎ ብላ ከዛ ቤት እንድትባረር ነው የሚያደርጋት ማለት ነው። አንቺ ራሴ ሻንጣሽን ይዘሽ ከዚህ ቤት ውጪ ማለታቸው አይቀርምና፣ በዛ በዛ ጉዳይ ደግሞ እሷም ዳኒም ሁለቱም ከዛ ቤት መባረራቸው አይቀርም ማለት ነው። እነሱ ደግሞ ከዛ ቤት ከተባረሩ መቼም ኤደንም የዳኒን ስራ ዛጋ ትሰማለች። ከዚህ በፊት ሲያደርግ የነበረውን ነገር ሁሉ ስለእሱ ማንነት ስትረዳ ብትወደውና ብታፈቅረውም ምናልባት ከዛ በኋላ ከሱ ጋር እኖራለሁ ከሱ ጋር ተጋብቼ ህይወት እመሰረታለሁ የሚለው ነገር ጥያቄ ውስጥ ስለሚገባ ከካሌብ ጋር የመሆን ቻንሷ በጣም ሰፊ ነው ማለት ነው። ያው አባትየው ቀደም ብሎ ሲያወራ የነበረው እቺ ልጅ ለካሌብ እድር አለው ብሎ ሲያስብ ነበርና እዛ ጋር እሱ ሊያቀራርባቸው ይችላል ካሌብም ከእሷ የተሻለች ከቲና የተሻለች ሚስት ሊኖረው ይገባል ብሎ ስላሰበ እዛ ጋር እዚሁ ኤደንን አግባት ማለቱ አይቀርም። ኤደን ያው አሁን ላይ ፍላጎቷ አግብታ ልጅ መውለድና ህይወት መመስረት ነው እሷ ይህንን ፍላጎት ያላትና እዛ ጋር ደግሞ ካሌብ ከዚህ በፊት ጥሩ ትዳር ሲፈልግ የነበረው ያ ነገር ደግሞ አልሳካ ያለው ሰው ሲገናኙ መቼም አንድ ላይ ሆኖ ትዳር መመስረታቸው ተጠቅሞ